ይህንም ቮይስ ስትሰማው ስታገኘ ምናልባት እኔ ከዚህ ሀገር ወጥቼ ይሆናል። በሳቅ፣ በጫወታ፣ በደስታ፣ ባዘን ባለፉት አመታት ስንቱን አሳለፍን። ስንት ደስ ታየን። አንድ ነገር አደራ ለለ ነው ይ ቮይስ ላኩ ወንድሜ ወንድሜ

ሰላም ቤተሰብ እንደምን ቆያችሁ? እግዚአብሔር ይመስገን እኛ ደህና ነን፣ ደህና ነኝ። እኔ እንግዲህ ቤተሰብ የተፈጠረው ነገር ሁላችሁም ያያችሁ ይመስለኛል። ውድ ቤታችን የራሷን ውሳኔ ወስና ምንም እኔም ከዚህ ዓላማ እንዳላስቀረት አድርጋ ከባድ ውሳኔ ውስጥ ሄዳለች። በዚህ ውሳኔ እኛም ባንስማማበትም የእማ ውሳኔ ወደኋላ የሚመለስ አይነት አይደለም። እኔ የተቻለኝን ሁሉንም ነገር ለማስቀረት እሷን ብዙ ነገር ጥሬ ያለው ብዙ ነገርም ብያታለሁ። ከዚህም ደግሞ የሚበሳው አቡዬ ያልሰማበት መንገር። እሷ በእርግጥ ልክ ናት። ቀድማ ላይኔ መናገሯ አቡዬ ቢሰማ ከሀሳቧ እንደሚያስቀራት መቶ በመቶ እርግጠኛ ስለሆነች ነው ቀድማ ላይኔ የነገረችው። እያሳለፈችው ያለው ነገር ጥሩ ስላልሆነ፣ ያለችበት ሁኔታ መጥፎ ስለሆነ ነው ከዚህ ሊሄዳለችው እና ቤተሰብ ዛሬ እዚህ የተገኘሁት ሁሉንም ነገር ላቡዬ በተረጋጋ በሰላም መንገድ ለነግረው ነው። ነገሩ እንደዚህ ቀላል ነገር ባይሆንም ከባድ ሀደራ ተብዬ ነው የተነገረኝ። አቡዬ ምን ሲሰማ ምን እንደሚፈጠር ቤተሰብ ፈጣሪ ነው የሚያውቀው። እሱ አሁን እዚህ እንዳለች ነው የሚያውቀው። እሷ ከዚህ ሀገር እንደሄደች ምንም የሰማው ነገር የለም እና ቤተሰብ በጣም ከባድ ነው። ምንም ብዬ ምንም ተናግሬ ማስቆም አልቻልኩም። ምንምም አውርቼ ማስቀረት አልቻልኩም። እኔም በራሴ በውስጤ በጣም አዝኜ በጣም ተከፍቼ ውስጤ ቆስሎ ነው ቤተሰብ እዚህ ፊት ለፊት የቀረብኩት። በጣም ብዙ ነገር ጥሬ አለው አለማሰሚም በጣም ብዙ ነገር ብያታለው። ያለውን ነገር እንደሚስተካከል ነገር ያታለው ግን የሴት ልጅ ውሳኔ ቆራጥ ይባላል። ወሰነች እንዲህ። እኔ እዚህ ነገር ውስጥ ባልገባ ደስተኛ ነበርኩ። በእኔው ስለመጣች በእኔው መሄድ ነው የፈለገችው እሷ። ቤተሰብ ሁላችንም አሁን ከባድ ነገር ውስጥ ነው ያለ ነው። በዚህም ላይ ደግሞ ከባድ የሚባል አደራ ነው ስታኝ ሄደችው። እኔው ራሴ መክፈት እማልችለው አደራ ለአቡዬ ብቻ የተቀመጠ ምስጢር። ምን እንደሆነ ልገምተው እራሱ አልቻልኩም። አትክፈተው ስለተባልኩ መክፈትም የለብኝም አቡዬ ሲመጣ ለሁለት ነው የምናየው። ምን እንደሆነ እግዚአብሔር ነው የሚያውቀው። እና አንድ ነገር መናገር የምፈልገው ቤተሰብ በሄደችበት ሁሉ ጥሩ እንዲገጥማት ነው። የእኔም ሳይሆን የአቡዬም የሁላችንም ምኞት ነው። በሄደችበት መልካማ እንዲገጥማት ነው የምፈልገው። መሄዷ ባያስደስተንም ለእሷ ጥሩ ምኞት እንመኝላታለን። በሄደችበት ጥሩ ነገር እንዲገጥማት እና ቤተሰብ ሁለቱንም አቡዬንም አቤኔንም ደውዬ ጠርቻለሁ ያለውን ነገር ሁሉ በዝርዝር ልነግራቸው ነው። ያለውን ነገር ሁሉ በዝርዝር አስረዳቸው ነው። አቡዬ በጣም ጉዳት የበዛበት ነው። ከዚህ በላይ የሚጎዳ ነው ይመስለኝ። ግን ቤተሰብ ምንም ማድረግ አልችልም። አንዴ የተሰጠኝ ትዕዛዝ ነው። ሰላስስት ሰላስ ተላልፈው መቅረት አልችልም። ነገሩን ራሴ ጋር ደብቄ ብይዘው ጥሩ ነው፣ ግን በዚህ በኩል እማት ትጎዳለች። በዚህ በኩል አቡዬ ምንም ነገር ሳያቅ ይቆጣል። ስለዚህ እኔም ከራሴ ጋር በጣም ብዙ ነገር ተማከሬ ብዙ ነገር አስቤ ነው እዚህ መድረክ ላይ የቆምኩት። ስለዚህ ቤተሰብ ሁለቱንም ደውዬ ጠርቻቸዋለሁ እና ቤተሰብ ሲመጡ የምንቀጥል ይሆናል እስከ መጨረሻው ድረስ አብራችሁን ቆዩ ቤተሰብ። ደው ዬላቸው ነበር ግን ቆዩ መሰለኝ ትንሽ እንግዲህ በጣም ፈርቻለሁ የሚፈጠረው ነገር ከባድ ነው የሚመስለኝ ቤተሰብ በዚህ ላይ ደግሞ አንድ ቅር ያለ ነገር በቃ እማ ላይ እንዴት ይሄን እንደዚህ እኛን ሳታማክር መወሰና በጣም ቅር ያለኝ ነገር ቢኖር እሱ ነው ቤተሰብ

ታቆ የለ ተቀባባ ምናልባት፣ በዚህ ላይ ደግሞ ባጃጅ የለ ታክሲ ተገኝቶ ሳቅ ሳቅን። ቢያንስ እንደዚህ አጋጣሚ እንሳቅ እንጂ እስከ መቼ አዝለን እንችላለን። በሰላም ነው አባከው ይጠራናል። በሰላምም ነው። በሰላም ማለት ይሄ እንግዲህ ልባችን መንጠጣስ አልፈልግም። እና አቡዬ አሁን ማለት ሰላም ያለው እኔ ባልሰማ፣ ልክ ነው ልክ ነው። እኔን ለእኔ ሰላም ሰላሙን ነገር ነው። በእናትህ የምታስብልኝ ከሆነ እባክህን አሁን ሰላም ያለው ማለት ሲሉ ነገር ቢያስቀኝ ጀምሮ ነው። ለቀልድ ለጨዋታ አይደል የሚጠራችሁ ሁለታችሁንም፣ ከልብ ለከባድ ነገር ነው። ለጥብቅ ጉዳይ ነው የፈለኳቸው። ምን ተፈጠረ? ምክንያቱም ሁለታችሁንም ስለሚያጠቃልል ነው። እንዴ ቤት ሰላም አይደለም? እዛ ላይ ሰላም ነው፣ ሁሉም ሰላም ነው። ግን ሁሉም ነገር እኛን ስለሚያጠቃልን ነው። እና አቤኔ ለምትሰማው ነገር ሁለታችሁም፣ አቡዬ አንተም፣ በተለይ አቡዬ በእናትህ ባርቤ ይያለው የምናገረው ነገር ተረግሚያለው ምን ለእንደዚህ አይነት ነገር ሳይሆን በቃ ያለውን ነገር ከኔ የምትሰሙት ነገር አለ። ከኔ የምትሰሙት ከባድ ነገር አለ፣ ግን በእንደዚህ አይነት ሁኔታ አይደለም የምነገራችሁ። ሁለታችሁም በልባችሁ የያዛችሁት ነገር ካለ ትታችሁት፣ በንጹህ ልባችሁ እንድትሰሙት የምፈልገው ተረጋግታችሁ፣ ላለው ነገር ትኩረት ሰጥታችሁ እና ከሰማችሁም በኋላ እንደዚሁ ተረጋግታችሁ፣ እንደመጣችሁ ተረጋግተን አንድ ላይ እንድንሄር እንፈልገው። ምንድን ነው የተፈጠረው? በጣም ያስጨነቀን እኮ ነው፣ ታውቀዋል። ግን በጣም ያስጨነቀን እኮ ነው። እኛ አቡዬ፣ አሁን ነው አንተ መጨነቅ የጀመርከው? እኔ ለብዙ ሰዓታት፣ ለብዙ ጊዜ ሲጨነቅ ነበር ይሄ ነገር። እናንተ ልንገር አልንገር በሚለው ነገር ማለት ነው። ምክንያቱም የተሸከምኩት ከባድ የሆነ ምስጢር ነው፣ ከባድ። እኔ ለእንደዚህ አይነት ነገርም አልታጭም ነበር፣ ለእንደዚህ አይነት ቦታም መሆን ልጅ አይደለሁም እንደዚህ ነገር አለመርኩ። እኔ አሁን የተጫነብኝ ነገር ከባድ ነገር ስለሆነ ነው ለሚፈጠረው ነገር ሁለታችሁም ዋስትና እንድትወስዱ ተረጋግታችሁ እንድትሰሙኝ ሌላ ምንም አልፈልግም። ከዚህ በኋላ ብዙ ችግር ስለሚጠብቀን ሁሉንም ነገር ተጋግዘን ለማለፍ አንተም አቤን አቦዬን አጠንክረው፣ እኔም አቦዬን አጠነክረዋለሁ። እርስ በርስ እየተጋገዝን ማለት አይደለም። ከጭንቀት ወጣን ስንል ተመለሰን እንደገና ጭንቀት ውስጥ ነው የምንገባው። እንደት ብዬሽ የማንን የቱ ጋር ለማን ልሁን? እሺ ለራሴ እንኳን ጊዜ እያጣሁ እኮ ነው። ይሄን ያህል ነው ስጨናነቅ የነበረው አይደል? ትልቅ ደስታ መጣ ተባለ፣ እሺ ብለን አምናን ተቀበልን። አሁን እነግርሃለሁ፣ በቃ እሺ እነግርሃለሁ። እንደት ብዬሽ እንደምነግርህ ነው የከበደኝ በእናት በእግዚአብሔር ጫፍ እንዲ ስትለን፣ ራስ ነው የጨነቀ። በሚካኤል ለምን በምታምን ይዤሀል፣ በቃ ነገር ምንድን ነው የተፈጠረው? እማ ወዳረብ አገር ከመልስ አይደለች። ምንድነው? እየቀለድኩ አይደለም። ካሜራ ቆሞ ፍራንክ ቢሉት ነገር አሁን ተጀመረ። ለምንም ዝግጁ ነን። ቆይ አቤኔ እረፍ። በአይነት ቀልድ ነው? ትልቅ ነገር እኮ እዚህ ነው ነው፣ እንደዚህኛ ላይ አቡዬ፣ አልጨረስኩ እና ምንድነው? እሺ ቆይ ምንድነው? ቆይ ከፌዝ ዝም ብሎ ይመጣል፣ ዝም ብሎ ይኬዳል። ትናንትና እማን አናግሪያት ነበር፣ አግኝቻት ነበር። ለብቻዬ ነው ያወራኋት። ይቅርታ እኔ ምንም እማ የራሷን ውሳኔ ወስና ወደ አረብ ሀገር ተመልሳለች። ብዙ ጎተገትኳት እንድትቀር ለመንኳት፣ እግሯ ላይ ውድቄ ነው ለመንኩት። ምንም ላደርግ አልቻልኩም፣ በቃ ምንም ላደርግ አልቻልኩም። ነው የሆነ ነገር ነው የነገርኩ ነው በእናንተ መሀል በጣም አሁን ብዙ ጊዜ ጊዜ ምንድን ነው እላለው። እኔ ወስኛለው። ለአቡዬ መንገድ አልችልም። ከባድ የሆነ ሚስጥር ስታኛለች የሆነ ቪዲዮ ላንተ እነግራለሁ። ለኔ ታላቅ ወንድማ ለት ነግራኔ አልቻለችው አንተ አንተ ካው ለኔ ባዳ ነኝ ለሷ አንተ ካወራት እንደምታስቀር እንደምትቀር እና ካስቦቹ አላማ እንደማድረስ ነው ነገረችኝ። እኔ ብዙ ለምኛታለሁ፣ በቃ በጣም ብዙ ጎት ግቻታለሁ። እኔ ለአቡዬ ልደውል ምን ስል እኔንም ጠራች። ያ ተንከሲስ ባል ተብዬ ቢዋንም ጠርታ በቃ ያለውን ነገር ሁሉ ነግራኔ። የተለየችው ምን ማለት ነው? እኔ ምንም ማድረግ አልቻልኩም። በቃ አቡዬ በቃ እኔ ከራሴ ከጭንቅላቴ በላይ ነው የሆነብኝ። ከዛ ፈቀድክላት እንድትሄድ አልፈቀድኩም። እኔ እኔ እኔ አልሆንም ብላ እጄን ለቃ ጥላኛ ሄደችው። አስለቅቀኝ ተመናጭቃ በቃ እና አንድ ትልቅ የሆነ ሀደራ ሰጥታኛለች። ምን ማለት ነው ጃክ? ምን ማለት ነው ነው ከእኔ እኔ ከማስበው ነገር የምታፈነግጥ ከሆነ ቤት አስሬ እንደማስቀመጣት ነግራት ያለ አይደል ሁሉንም ነገር ታውቃለህ አንተ ደሞት በእናትህ አቡዬ ተረጋጋሽ ተረጋጋሽ አልጨረስኩም እኮ አቤኔ አልጨረስኩም እኮ ነው እያልክ ያለው ምን ከዚህ በላይ አለ ከዚህ በላይ አለ ምን እንደሆነ አላውቅም ግን ከዚህ በላይ አለ መልዕክት አለ በእናታ አቡዬ ተረጋጋ። እሺ እሺ፣ ምን በቃ መልእክት አለ? የተቀመጠልህ ስደውል ከእጄ ላይ ስልኬ ነው። አይሆንም የእናትህ በቃ ከስንት ዓመት በኋላ አገኝህ፣ ደስታዬን እያየህ ነው አይደል? ማድረግ አልቻልኩም። በቃ እንዴት ትፈቅድላታለህ እኮ አሁንም ድጋሜ ወደ ነበርኩበት ስቃይ እንድመለስ ነው፣ ሰዓት ውስጥ። ኧረ በፈጣሪ ቆይ፣ አቡዬን በእዛ አላስጨ- አስጨርሰኝ። አቡዬ እኔ ለምንድን ነው የማታስጨርሰኝ? በቃ ያለውን ነገር እስኪ አስጨርሰኝ። መጀመሪያ አረጋገው፣ በእናትህ አቤኔ። እኔ አንተን የጠራሁት እሱን ትንሽ ታረጋጋዋለህ ብዬ እኮ ነው። የነገርከው ነገር እኮ የሚያረጋጋ አይደለም። እኔ ሳምንት እኔ እኮ ሁለት ቀን ነው አንድ ቀን ሙሉ ተጨነቂ፣ አለ። ተረጋጋ መጀመሪያ ተረጋጋ፣ እሺ ተረጋጋ። ትልቅ ነገር አለ፣ በቃ ላይለችው ነገር አለ። እሷስ ከወሬዋ ጀምሮ እስከ መጨረሻ ድረስ ትልቅ ነገር አለ ስትለኝ ነበር። በቃ ለአቡዬን አስቀመጥክ። ሁለት አቡዬ ብቻ ነው መስማት አለበት። አንተ እንኳን ስታገኘው ሳታገኘው በስተቀር በፍጹም እንዳትከፍት ብላ ነው። እንዲቀላል ነው። የት ነው የሄደችው? እሺ ቆይ፣ በዚህ ፍጥነት የት ነው የሄደችው? እሷ አቡዬ ከአሰበች እና ከወሰነች ቆይቷል፣ ሰንብቷል። በቃ እኔ ቢያንስ ጨጠርተሽው አቡዬን አውርተሽ ንገሪው ብያለሁ እኔ አቤኒ። ቆይ ከዚህ በላይ ምን ማድረግ አለብኝ? እሺ አርቤን ምንድነው የምንላት? እናቷን ምንድነው? ምንድላ ጃክ አንተ እኮ ነገር እኔ በቃ እኔ ሰርቼ ተለውጬ እናንተንም ለመለወጥ እመጣለሁ አንድ ቀን ያለችው በቃ እዚህ ስቃይና መከራ ብቻ ነው ያለኝ። በቃ መጥስክ በየሄድኩበት ሁሉ ስቃይና መከራ እየተከተለ እያሰቃየኝ ነው። ምን ማለት አለብኝ? እሺ እኔ በቃ አትቅሪ ብዬሽ ያዝኳት፣ እግሯ ላይ ወድቄ ለመንኩ፣ ሀሳቧን ለማስቀየር ጣርኩ። አንድ ተንከሲስ መጣ፣ ሰድዋት ሄደ። ብቻ አንድ ነገር በቃ ከጆሮዬ የሚያቃጭለው ነገር ቢኖር አንድ ከባድ ምስጢር እንዳለ ነው በቃ የነገረችኝ የነበረው እኔም የምን ምስጢር

ለዛ ነው እኔንም አደራ ብላ ጨቅጭቃ የጠራ የጠራችኝ እኮ። እኔም ለዛ ነው ማስቀረት አለች። ምን ማድረግ እችላለሁ? እኔ ስልክ ልደውል እንደዚያ የምትል ከሆነ በቃ እኔ ፖሊስ ጠርቼ ነው፣ ከፈለክ አንተንም አሳስሬ በቃ እኔ እራሱን ስታጥፋ እንኳን ምንም ነገር አናውቅም እኮ። እብስ ብላ ስትሄድም አናውቅም። አሁን አጣኋት ማለት ነው። በቃ ከወሰነች በኋላ መልእክት ለማስተላለፍ ነው የጠራችኝ። ቤት ወስና ጨርሳ መልእክት ለእሱ እንዳደርስላት ነው የጠራችኝ። እኔ ምንድን ነው አደራ አደራ ተብዬው ምንድን ነው እሱ አለችኝ። በቮይስ የተቀመጠ አደራ ነው እሱን፣ ለእኔ ስልክ አለች እና አቡዬ ብቻ ሲኖር እንድከፍቶ ነው የነገረችኝ። በስተት ከአቡዬ ውጪ እንዳል እንዳልከፍቶ ነግራኛለች። ተረጋጉና፣ ያለውን ነገር እንስማውና የምትናገረው ነገር ሊኖር ይችላል። እኔ ከአይኗ ካካውን ያ ተረዳኋት። በጣም ከባድ የደበቀችው ነገር አለ። ከእኛ ብዙ ነገር ደብቃለች። አንተ በምታሳየው ሰዓት እኔ በቃ እዚህ ላልኖር ይችላለሁ። አርባ ምንጭ ላልኖር ይችላለሁ። ውጥቼ ልሆን ይችላል ብላለች። እሺ፣ አሁን ቆይ፣ አሁን ማድረግ ያለብን ነገር ብዙ ጊዜ ደውያ ደውዬ ልታለሁ። ከዛ በኋላ በቃ አታነሳም ስልክ። ከዛ በኋላ ዛሬ ስልኳ ዘግቷል። በቃ ወይ አሁንም አረፈ ደግሞ ምናልባት እግዚአብሔር ብሎ ተፈጠነን የሆነ ነገር ማድረግ እንችላለን፣ ግን መጀመሪያ የመልእክት ያለውን ነገር አደር ያለውን ነገር ስትቆና ይስማ። ከዛ በኋላ ተረጋጋ

ከዚህ በላይ መቋቋም አልቻልኩ። እናንተንም ከዚህ በላይ ማሳዘን አልቻልኩ። ስቃይ በእኔ ምክንያት ሁሌ መከራ፣ ይህንን ማየት መቋቋም አልቻልኩም። ወንድሜ እንዳትክፋብኝ፣ እኔ ስትክፋ ማየት አልፈልግም

ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ ደቂቃ አልፎ ሰአ ሲተኩ ቀናት ተነስ፣ ተነስ! እንደ አንተ እንደዚህ መሆን፣ እሷ የሚመልሳት ነገር አለ እ ተነስ ምንድን ነው? በቃ ተነስ፣ በእናትህ ተነስ፣ በእናትህ ወንድሜ፣ በቃ ተረጋጋ። አላለቀም ገና ሁሉም ነገር ስሟ ብላለች። በእናትህ አላለቀም፣ ቢያንስ ሲጨርሰው ሰራች ነው አቡዬ፣ በእናትህ ስማኝ፣ ቮይሱ አላለቀም። ስርፍራፊ ሰከንድ እንዲያመልጣ አልፈልግም ብላለች። ሁሉንም ነገር ትሰማዋለህ። በእናትህ ተረጋጋ ተረጋጋ። እናንተ ስማ፣ በእናትህ በእናትህ፣ እስኪ እንደውም አንተ አንድ ቀን እኮ ላስደስትህ

ከቢዮን የተረፈኝ አንድ ነገር እሱ ብቻ ነው። አረ ምንድን ነው? እዚህ እንጠብቅልኛ ደግሞ አረ እማን ልጅ አላት? ግና አቡዬ ሰምቱ ስንት ቁስ ለወዶ ውስጥ ያለች ልጅ ለምንድን ነው የማታወራት? ለምንድን ነው እኔ ብዙ ነገር አግኝበታለሁ። ለምን እንደራስህ ልጅ አድርገህ ጠብቅልኝ። ወንቀል እኔ ያጣቸውን ብዙ ነገሮች አሉ። እነዛን ነገሮች ከአንተ እንዲያገኝ አድርግልኝ። የምቻለው ማስቸግር አደራ። ምንድነው? ራ የሆነ ርቀት ስታይ ነበር። ልጅ አላት ዝም ብላ ኪሳይ ውስጥ ነገር አለ። ንገረኝ እንጂ ደበከኝ፣ ነገር ካለ አንተ። እኔ ያለው ምንም፣ በቃ ያለው ቤት ምንም ጠቃሚ ነገር አይኔን እያየ ይህን ነገር ከዚህ በፊት ታቀበ አቤል፣ ከናቴ ውስጥ ነው። ምን ነው? በጣም ብዙ ሸክሞችን ተሸከማለች ማለት ነው። ተረጋጋ ምናምን ያልከውን ነገርን ቤት